ትላንት ከትላንት በስቲያ እንዲሁም ደግሞ በዛሬው ዕለት በአራት ከተሞች ላይ ያደረገውን ውጊያ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጄኔራል ውባንት አባት ኮረም በድል ስለ ማጠናቀቁ መረጃውንም በይፋ ሌኮልናል። ሁለቱ ድርጅቶች ተነጋግረን አንድ የሆነ የጋራ ቤት እንገነባለን ሲል አርበኛ ደረጀ በላይም ተናግረዋል። በርካቶች ያልጠበቁት ንግግር ነው ሲሉም የመረጃ ምንጮቻችን ያካፈሉን መረጃ ማመላክቷል። በሸዋ ነገሮች አስቀያሚ ደረጃ ላይ መድረሳቸውንም ቀጥለዋል። ፋኖ ግርማ በመከተው በሚዘወረው እዝ መረሸ ነው የደረሱ መረጃዎችን ማመላክተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣቸዋለሁ። የእንግሊዙ ጠቅላይ ሚኒስትር አብይ አህመድንም ወደ ሀገራቸው እንዳይገቡ ስለመከልከለው የወጡ መረጃዎችን ማመላክተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደምጣቸዋለሁ። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸውን፣ ሰበር አሁናዊ፣ አስቸኳይ ትኩረት የሚሹ በርከት ያለው የአውደውጊያ መረጃዎችን ማስደመጣችኋለሁ። አብራችሁ ቆየም ፋኖ ግርማ ፈሌ በመከተው ስለመረሸኑ መረጃዎች ተረጋግጠዋል። የሬማ አካባቢ ተወላጁ የአጼዳዊት ክፍለ ጦር አዛዥ ግርማ ፋሌም ራሱ ላይ በመከተው ትዕዛዝ የሸዋ ጠቅላይ ግዛት እዝ እስር ለረጅም ጊዜ ካቆየ በኋላ እንደረሸኑ ተነግረዋል። በዚህም እንደተረሸነ የተረጋገጡ መረጃዎችም በዛሬው ዕለትም ተሰምተዋል። እንደ መረጃ ምንጮቻችን ገለጻ ታዲያ ይህን ነገር እየሰሙ በመከተማ ስር የነበሩ ከሰማንያ በላይ የሚደርሱ የፋኖ የሰራዊት አባላት ከነሙሉ ትጥቃቸው ወደ የአማራ ፋኖ ብሔራዊ ኃይል በሸዋ አቅጥና ስለመቀላቀላቸው ነው የመረጃ ምንጮቻችን ያካፈሉን መረጃ የሚያሳዩ። በዚህም በዛሬው ዕለት ፋኖ ግርማ አፈሌ የአጼ ዳዊት ክፍለ ጦር አዛዥ የነበረው ማለት ነው በመከተው ጦር ለረጅም ጊዜ በእስር ላይ ከቆየ በኋላ እንደተረሸነ የተረጋገጡ መረጃዎችም ተሰምተዋልም። በማስከተልም ሁለቱ ድርጅቶች ተነጋግረን አንድ የሆነ የጋራ ቤት ገነባለን ሲሉ አርበኛ ደረጀ በላይ መናገሩ ተነገረ። አርበኛው አክሎም እስካሁን አንድ ባለሙናችን ህዝቡን ይቅርታ እንጠይቃለን ያሉ ሲሆን አንድነቱ እንዲሰምር ሰምር ሁሉም የበኩሉን ርብርብ ሊያደርግ ይገባል ሲልም ጥሪ አቅርበዋል። ይሄ አማራ ፋኖ በጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በላይ በሚመሩት የጎንደር ጠቅላይ ግዛት እዝ ኮሚኒኬሽን መምሪያ ክፍል በኩል ከሰሞኑ ባሰራጩት የ የቪዲዮ መግለጫ ሁለቱ ድርጅቶች ማለትም የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝብ ድርጅት ወደ አንድ እንዲመጡ አበክረው ጥሪ አቅርበዋል። አርበኛ ደረጀ በዚህ መግለጫቸው ሁለቱ ድርጅት አመራሮች ተነጋግረን የጋራ የሆነ ቤት እናቆማለን ያሉ ሲሆን ለዚህም ደግሞ ጊዜ አይወስድብንም ሲሉ ተደምጧል። የጎንደር ጠቅላይ ግዛት እዝ አርበኛ ደረጀ በላይ አዛዥ በየቀጥ ነው የሚገኙ ፋኖች የእርስ በርስ ለማጋጨት የሚሰሩ አካላት ከድርጊታቸው እንዲቆጠቡ ጭምር አድራ ብለዋል። ከወንድም ጋር ተዋጋ የሚል የፋኖ መሪ ካለ ራሱ ሊጠይቅ እንዲሁም ደግሞ በአብራቱ ሊጠየቅም ይገባል በሚል መልእክትም አቅርበዋል። አርበኛው በመልእክታቸው ከዚህ በኋላ ለአንድነት ብቻ እንደሚሰሩ፣ አንድ ከሆነ ውጭ ምንም አይነት ምርጫ እንደሌላቸው የተናገሩ ሲሆን እስከዛሬ አንድነት ሳይፈጥሩ በመቆየታቸው ህዝቡን ይቅርታ መጠይቃሉ ሲሉም ነው የተደመጡትም። በማስከተልም ሌላኛውን መረጃን ማስደምጣች የሚሆናል ይሆናል። በጎንደር ቀጠና ማለት ነው። ከሳና እስከ ገላውዶስ ሜጀር ጄኔራል ውባንት አባት ወርዋሪ ክፍለ ጦር አንደኛ ኮር ተወርዋሪ ኃይል የጉና ክፍለ ጦር አካል የሆነው ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ደግሞ የጠራ ገላውዶስ ክፍለ ጦር አፈር ዋናት ብርጌድ አካል ውባንት ሻለቃ በጥምረት ከተለያዩ ወረዳዎች የመጡትን የአገዞነት ጥምር ስራዎች ከጠዋቱ 12 ሰዓት እስከ ቀኑ 11 ሰዓት ድረስም በድራ ምድር በሰዴኔ ተራራ ውጊያ ጀምሮ የተለያዩ ቀጠናዎችን በመሸፈን የጠላትን ጦር መዳረሻም አሳጥቶታል። ያገዘ ዙፋነ ጥባቄ ከአምባሳሜ፣ ከአርብ ገበያ፣ ከደብረ ታቦር፣ ከገንዳ እንዲሁ ደግሞ ከስቴ ከሌጫና ከጀርባ ደግሞ ከአንድ አቤቴ በኩል ከበባ ለማድረግ ሞክሮ የነበረ ቢሆንም በሜጀር ጀኔራል ውባንታ አባ ተወርዋሬ ክፍለ ጦር ልዩ ተዋናይነት በአጋር ክፍለ ጦሮች እገዛ ጠበብተኞች የሜጀር ጀነራል ውባንታ አባ ተወርዋሬ ክፍለ ጦር አናብስ ጠላትን ሲያበራዩት ነው እየዋሉት። ሙሉ ቀን በተደረገ በዚህ ውጊያ አንድም የአማራ ፋኖ ምንም አይነት ጉዳት አልደረሰበትም። በተቃራኒው ግን ያገዘ ሰራዊት እስከ ዲሽቃ ተኳሻቸው ድረስ በርካቶችን አጠዋል። ከሜጀር ጀነራሉ ባንተ አባት ተሯሪ ክፍለ ጦር ጋር ውጊያ የገቡ ወገኖችም በሙሉ በውባንተ ልጆችም የጥላት ጦር ተዋጊነት ጀግነት፣ የውጊያ ጥበብ ተደምድመዋል። ከአባል እስከ ክፍለ ጦር ደግሞ ከወር ስራ አስፈጻሚ ድረስም ተሰናብቷል። ያገዘዙ አራዊት ሰራዊትም እንደ መረጃ ምንጮቻችን በስነ ልቦናና በአካላዊ ቁመና ምጭምር ኪሳራ ደርሶባቸዋል። ውጅ ከተማ በኢንጂነር ስመኘው በቀለ ክፍለ ጦር ስር የሚገኘው ክርስቲያን ታደለ ብርጌድ ውጅ ከተማ ላይ ከየርጋ ሲሳይ ወንበርማ ጠባቂ ተከፋይ ወታደሮች ጋር ባደረጉት ውጊያ የጠላት ጦር ድባቅ ተመቷል።

የወሎ ተራራ በትንታየ ውጊያ ጠበብቶች የተሸፈኑ ጎፈሮዎች ናቸው። የአሳምነው ጽጌ መንፈስ የረበሸቸው ዛሬም ድረስ እልፍ ጀግኖችም ተሸክሟል። ከጩጩሃ እስከ ዋግ ተራራዎች ተሰራፍተው የሚሸልሉ የላስታ ጀነራል አሳምነው ጽጌ ኮሮዎች የዘመቻ ምሪ ኃላፊ ዛሬም በጋርመኖ ጠላትን እየውቁት እንደሚገኙ እየተነገረ ይገኛል። የእንግሊዙ ጠቅላይ ሚኒስትር አብይ አህመድ ወደ ሀገራቸው እንዳይመጡ ከለከለው ታላቋም ብሪታንያ ኢንግላንድ፣ አብይ አህመድ ሂድ ከዚህ ሁለተኛ እንዳትመጣ መጣ ብለው ፊቷን እንዳዞረችበት ተነግሯል። እንግሊዝ በሰብአዊ መብት ረግጣና በሰብአዊ መብት ጥሰት ምክንያት ዛሬም አብይ አህመድን አውግዛለች ነው የተባለው። የብሪታንያው ጠቅላይ ሚኒስትር ጭምር ባቀረቡት በዚህ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ክስም እንዲመሰረትባቸው አጥብቆ መጠቀየጣቸውን የተነገረው። ውድና የተከበራቸው የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት የመደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎችን ህዝብ ስለነበረ መልካም ቀን ተመኘሁም።